የሐምሌ ሁለት የነግህ ምስባክ ውስተ ሁሉ ምድር ወፅአ ነገሮሙ የሚለው የመስከረም ሀያ አራት ምስባክ ነውና፣ የሐምሌ ሁለትን የነግህ ምስባክ የምትፈልጉ ወደ መስከረም ሀያ አራት ቪዲዮ ሂዳችሁ መመልከት የምትችሉ ሲሆን የቅዳሴው ምስባክ ደግሞ የሐምሌ ሁለት የቅዳሴው ምስባክ እንደሚከተለው ይሆናል።